ይህንን ፕሮግራም እየተከታተላችሁ የምትገኙ ውድ አልሙኒር አካዳሚ ኡስታዝ አባላቶች እንዲሁም ደግሞ በተለያዩ ሶሻል ሚዲያ አማራጮች እየተከታተላችሁ የምትገኙ ወንድሞች አሰላሙ አሌይኩም ወረሐመቱላሂ ወበረካቱ። በዚህ ፕሮግራም እንሻ አላሁ ተዓላ በተለይም በቤታችን ሆነ ሊሆን ይችላል፣ በተለያዩ መራኪዞች ሊሆን ይችላል፣ በኦንላይን አማራጮች ሊሆን ይችላል በተለያዩ አጋጣሚዎች እያስተማረን የምንገኝ በተለይም አልቃዒደቱን ኑራኒያን እያስተማርን እያስተማረን የምንገኝ በምን ሁኔታ ብናስተምር የተሻለ ነው ምን ምን ህጎችን መከተል አለብን የሚለውን፣ እንዲሁም ደግሞ በአልቃዒደቱን ኑራኒያ ውስጥ ምን ምን ትምህርቶች ተካተዋል አንድ ተማሪ ሊያውቃቸው የሚገቡ ህጎች ምን ምን ናቸው የሚለውን በእነዚህ ክፍሎች ኢንሻአላህ ዝርዝር እያደረግን በተለያዩ ክፍሎች የምንማማር ይሆናል ማለት ነው። በዛሬው ክፍል ኢንሻአላህ የምናነሳው ስለ አልቃኢደት ኑራኒያ አጠር ያለ የሆነ ማብራሪያን እናደርግና እንዲሁም ስለ ሙአሊፉ ስለ ደራሲው፣ ከዛም ባሻገር ደግሞ ተማሪዎች ቢያንስ ይህን አልቃኢደት ኑራኒያ ከስንት ዓመት ዕድሜ ጀምሮ ቢሆን የተሻለ ነው ይህን ትምህርት መማር ያለባቸው የሚለውን ከዛ አለፍ ብሎ ደግሞ ቢያንስ ኡስታዞች ወይም የሚያስተምሩ አካላት ሊከተሏቸው የሚገቡ ብሎ ያስቀምጧቸውን የደራሲውን ተውጅሃዎች አቅጣጫዎችን እንሻላ ለማንሳት እንሞክራለን ማለት ነው። በመጀመሪያው አልቃኢደቱ ኑራኒያ ያው የቃኢዳ ኑራኒያ ተብሎ የሚጠራውን ይህ በእርግጥ በእኛ በቋንቋችን ያዘጋጅ ነው ነው አልቃኢደቱ ኑራኒያ በሀገራችንም ሊሆን ይችላል በአጠቃላይ በዓለም እስላሚ የሚታወቅ የሆነ መጽሐፍ ነው። ለጀማሪዎች የቋንቋን ትምህርትንም ሆነ የቁርአንን በትክክል መማር የሚፈልጉ ጀማሪዎች የሚነሱበት የሚጀምሩበት የሆነ የትምህርት ዘርፍ ነው። አል ቃዒደቱን ኑራኒያ። አል ቃዒደቱን ኑራኒያ ህጉን ተከትሎ ከተማረ አንድ አንባቢ በአጭር ጊዜ ውስጥ በትክክል መቅራት የሚችልበት ሁኔታ የተቀመጠ ነው። ምክንያቱም መሰረታዊ የሚባሉ ህጎች የተካተቱበት ስለሆነ ማለት ነው። በተለይም ደግሞ በሀገራችን አልቃዒደቱን ኑራኒያ በስፋት እየተሰጠ ተቀባይነት አግኝቶ ሀታ በከተማ ብቻ ሳይሆን በገጠር አካባቢዎች ሁሉ አልቃዒደቱን ኑራኒያ የተሰጠበት ያለበት ሁኔታ ነው ያለው። ነገር ግን አልቃዒደቱን ኑራኒያ የምናስተምርበት ጠሪቅ መንገድ ምን አይነት ነው? እሱ ላይ መፈተሽ እንዳለብን ይመስለኛል፣ እኔ በራሴ ማለት ነው። ስለዚህ ሼኹያን ያስቀምጧቸውንም እነሱንም አንዳንድ ነገሮች ኢንሻላህ እንመለከታለን ማለት ነው። አል ቃዒደቱ ኑራኒያ ደራሲው ሼኽ ኑር መሐመድ ሐቃን ይባላሉ። አላህ ስብሐነ ተዓላ ይዘንላቸው። የተወለዱት በ1856 አካባቢ ነው። በ1800 56 እንደ ፈረንጆች አቆጣጠር ነው የተወለዱት። የሞቱት ደግሞ አላህ ይዘንላቸውና በ69 ወይም ሰባ ዓመታቸው በ1925 የፈረንጆች አቆጣጠር እንደሞቱ ይነገራል። አላህ ስብሃነ ወተዓላ ይዘንላቸውና እንግዲህ እኚህ ሼክ የአልቃዒደቱን ኑራኒያን ያስቀመጡት እንደተመለከታቸውት ውልደታቸው እስከ ዕልፈታቸው ያለው አመቱን ብንመለከት አሁን እስካለንበት ጊዜ ከአንድ ክፍለ ዘመን በላይ ሆኖታል። ይሄ ማለት እጅግ በጣም ረጅም ዓመት ሆኖታል። ነገር ግን በዚህ ረጅም አመት እንኳ ስብሐንአላህ አሁን ድረስ ልክ እኛው ጋር እንዳሉ ሆነው ትምህርቱ እየተሰጠ ያለበት ሁኔታ ነው ያለው በእኛ በአገራችን በከተማው ብቻም ሳይሆን ሀታ በገጠሩ አካባቢ እንኳ በስፋት እየተስፋፋ የሚገኝ ሆነ በስፋት እየተሰጠ የሚገኝ ጀማሮች የሚማሩት የሆነ ልዩ መጽሐፍ ያደርገዋል አል ቃዒደቱን ኑራኒያ አላህ ሱብሓነሁ ወተዓላ ይዘላቸውና እጅግ በጣም መሰረታዊ የሚባሉ ሕጎች የተካተቱበት ነው። አል ቃዒደቱን ኑራኒያ አል ቃዒደቱን ኑራኒያ ብቻ አይደለም፣ በእርግጥ ብዙ ፊደላቶችን የሚያስተምር መጽሐፎች አሉ፣ እንደ አል ቃዒደቱል ባግዳዲያ እንዲሁም ሌሎችም በርካታ ኪታቦች አሉ። ነገር ግን እንደ አል ቃዒደቱን ኑራኒያ፣ እኔ እስካየሁት ድረስ እንደ አል ቃዒደቱን ኑራኒያ እጅግ በጣም በስፋት የተሰራጨበት አጋጣሚ አለ ብዬ አላስብም። በተለይ ለጀማሪዎች በሆኑ ነገሮች። ምክንያቱም አል ቃዒደቱን ኑራኒያ ፊደሎቹ ሁሉ የተቀረጹት ከቁርአን፣ ምሳሌዎቹ ሁሉ የተቀመጡት ከቁርአን የተውጣጡ ናቸው። ይሄ ማለት አንድ ጀማሪ ተማሪ ቀጥታ የሚተዋወቀው ምንድነ ማለት ቁርአንን ነው። ምሳሌዎች ሲመጡ ሌላ የአረብኛ ቋንቋን ወይም ደግሞ የአረብኛ ቃላትን አይደለም ያመጡ የሚያመጡት ቀጥታ ከቁርአን ነው። ይሄ ማለት አንድ ፊደል ሐታ ፊደሉን ሲተዋወቅ ቃላቶቹን መለማመድ ሲጀምር ሲሞክር የሚለማመደው የት ነው ማለት ነው፣ ወደ ቁርአን ነው የሚወስደው ማለት ነው። ስለዚህ ይሄ እጅግ በጣም ተማሪው በቁርአን ዙሪያ ላይ ጥሩ የሆነ ትውውቅ እያደረገ እንዲሄድ የሚያደርገው እና በአጭር ጊዜ ውስጥ ቁርአንን በጥሩ ሁኔታ መቅራት እንዲችል የሚያደርግ ጥሩ የሆነ መንገድ ምክንያት ነው። ከዛ ባለፈ አል ቃዒደቱ ኑራኒያን ከስንት ዓመት ዕድሜ ጀምሮ

ሊኢትማም አል ቃዒደቱን ኑራኒያ ይላል። አል ቃዒደቱን ኑራኒያ በትክክለኛው አካሄድ ከተማረ በትክክለኛው አስተምሮት ከወሰደ ዕድሜው አምስት ዓመት የሆነ ልጅ ከዘጠኝ እስከ አንድ ዓመት ባለ ጊዜ ብቻ አል ቃዒደቱን ኑራኒያን መጥ ሁኔታ መጨረስ ይችላሉ ይላል። ይሄ የእሳቸው የተሞክሮ ነው። ስለዚህ ይሄ ማለት እድሜው አምስት ዓመት እንደ መነሻ ተጠቅመውታል። ለምንድን ነው አራት ዓመት ሶስት ዓመት ያላደረጉት? ብዙ ጊዜ ፈጣን የሆኑ ልጆች የሉም ወይ? እዚህ ላይ ይኖራሉ ልጆች፣ ፈጣን ልጆች ይኖራሉ። እንደሳቸውም ገለፃ በሶስት ዓመቱ አቀላጥፎ መናገር የሚችል ይኖራል። በአራት ዓመቱ ያ ብዙ ነገሮችን አቀላጥፎ ማወቅ የሚችል መናገር የሚችል ልጅ ይኖራል። ነገር ግን እጅባሪ አይደረግበትም እንደ ግዴታነት አይያዝበትም ነው እድሜው ከአምስት ዓመት በታች የሆነን ልጅ ፊደላትን በምናለማምደው ጊዜ እሱ ከፈለገ ከወደደ እንጂ ይሄ ዛሬ መቅራት አለብህ ይሄ እንደዚህ ማድረግ አለብህ ተብሎ አይገደድም ነው። ተግባባን። ስለዚህ እድሜው አምስት ዓመት ሲደርስ ግን አእምሮም እድገቱም ከፍ እያለ ስለሚመጣ ለእሱ የሚመጥነውን ፕሮግራም ተዘጋጅቶለት ይህንን ዛሬ ይህንን ዛሬ እየተማርክ ቢሉት መያዝ የሚችልበት ግዴታውን መወጣት የሚችልበት ደረጃ ላይ ደርሷል ብሎ ያስባሉ። እንደ ሼሁ ፕሮግራም አቀማመጥ ምሳሌ፣ የመጀመሪያ ፕሮግራም በተለይ የአምስት ዓመት የደረሰ ልጅ የሚያስተምሩት እንዲያውም በቅድሚያ ይላሉ፣ ደርሱ አወል ላይ ስሙን ቢስሚላሂ አራህማን አራሂም ከዛ አደርሱ አወል ከዛም አልሑሩፍ አልሂጃኢ አልሙፍረዳት ከዛም አሊ ይችም ብቻ ይማር ይላሉ። ይሄ ፕሮግራማቸው፣ ይችም ብቻ አንድ ቀን የሚሰጥ ይሄ ይሄም በትክክል ካወቀ ከዛ በኋላ ማለት ነው። ተመሳሳይ ፊደሎችን በታ ውሶስን ፊደሎች ተመሳሳይ ናቸው። ከዛ እንደዚህ ተመሳሳይ ፊደሎችን እንዴት አድርጎ መለየት እንደሚችል እሱ በሚረዳው መልኩ በተለይ በፊት ላይ የነበረው የመማር ማስተማር ሂደት መደረሳት እንሄዳለን። እፈዝ ባላለ የሆነ ነገር ካወራ የሆነ ነገር አልፈጽም ካልክ በቃ ይሄ ነው ነው የሚገዛ። ያ አደለም በህፃናት ላይ ልጆችን በሚማሩ ጊዜ ሪፍ የሚያስፈልግ ጥሩ የሆነ እንድናቀርባቸው ያስፈልጋል፣ ማቅረብ ይኖርብናል። እነሱ ደስ ተሰኝተው ሊሆን ይገባል የሚማሩ፣ ወደውት ሊሆን ይገባል የሚማሩ። ከልጅነታቸው ጀምሮ ጥላቻን ሊወርሱ አይገባም። ከልጅነታቸው ጀምሮ ይሄ ማጨናነቅ ማስቸገር ከአቅማቸው በላይ መስጠት ያ ነገር እነሱ ጋር የሚሄድ አይደለም። ስለዚህ ቢያንስ እድሜያቸው አምስት ዓመት ከሆኑ የሆኑ ልጆች ቃዒደቱን ኑራኒያ ሲጨርሱ ሸኩ እንዳያስቀምጡት ነው ከዘጠኝ ወር እስከ ስንት ሄነት እስከ አንድ ዓመት ነው። ለምንድን ነው እንደዚህ ያደረጉት? ቢያንስ ልጁ ወዶት ጥሩ ሆኖ መማር እንዲችል እኮ ነው እንጂ ቃዒደቱን ኑራኒያ። ከዛ ከፍ ያለ ልጅ አሁ ለምሳሌ እድሜው ስምንት ዓመት ዘጠኝ ዓመት የሆነ ልጅ በስንት ጊዜ መጨረስ ይችላል ይላሉ። ሁለት ወር ይበቋዋል ነው የሚሉት። ዜና እንዳያስቀምጡ ሼኮ አመጣሊብ ወሶፉ ፍራቢ አልብትዳኢ ፈማ ፎቅ ፈዩምኪኑሁም ልኢንትሃ ሚናል ኪታብ ኪላል ሸህሬን አለልአክተር ይላሉ። ሁለት ወር ብቻ ይበቋዋል። ስምንት ዓመት እድሜ ዘጠኝ ዓመት አስር ዓመት ከዚያም በላይ ይሁን አይነቱ ኑራኒያን መማር የሚፈልግ ሰው ሲጀምረው ከሁለት ወር በላይ ይወስድበት። ስለዚህ ይህንን ካልን ልጆች ሆኑ ህፃናቶችን በትክክል ህጉን ጠብቀው ማስተማር እስከቻልን ድረስ በአጭር ጊዜ ውስጥ ወደ ቁርኣን እንዲገቡ ያደርጋቸዋል። አል ቃዒደቱ ኑራኒያ በጥሩ ሁኔታ እንዲጨርሱ ያደርጋቸዋል ማለት ነው። ሌላኛው ተውጅ ምንድን ነው? በተለይ ልጆች ከዚህ እድሜ ጀምሮ ቢነሱ ጥሩ ነው ካሉ በኋላ የሚያስተምሩ አካላቶች በተለይ አል ቃዒደቱ ኑራኒያ እንደነገርኳቸው በጣም ተስፋፍቷል ሀገራችን ላይ በዛም በብዙ ቦታ እየተሰጠ ነው። ኦንላይንም በለው በአካልም በገጠር አካባቢ በከተማም በሁሉም እየተሰጠ ነው ወሊላሂል ሐምድ። ነገር ግን በምናስተምርበት ጊዜ እውነት ተማሪዎች በትክክል ትምህርቱን ተረድተው እየተማሩ ነው ያሉት እያደረግናቸው ነ ነው ያለው በዛ መልኩ ወይንስ እንዲሁ መጥተው እንዲሄዱ እያደረግናቸው ያለው? ይሄ በጣም ወሳኝነት አለው። ምክንያቱም አማና ነው። ልጆችን ወደ መድረሳ የሚልኩት ልጆቻቸው ምን እንዲሆኑ ነው? እውቀት እንዲሸምቱ አይደለም እንዴ? ነገር ግን በተቃራኒው ምንም ነገር ሳይዙ የሚመለሱበት ሁኔታ አለ። ይሄ እኛ እንደ አስተማሪ ተጠያቂነት አይኖርብንም? ተጠያቂ አንሆንም? ተጠያቂ አደርገናል። ስለዚህ ምንም ያስፈልጋል፣ ያኔ ኃላፊነታችንን መውጣት ያስፈልጋል። ሌላኛው የምናስተምረውን ነገር ማወቅ አለብን። አንዳንድ ጊዜ የምናስተምረውን ነገር በትክክል ሳናውቅ እንሄድና እንዲሁ በስም አስተማሪ ብቻ ተማሪው ያልሆነ ነገር ይዞ እንደሄድ እናረጋለን። አንድ አስተማሪ አንድ አስተማሪ እሳቸው እንደሚያስቀምጡት አንድ አስተማሪ እኔ ለአስተማሪነት በቅቻለሁ፣ ለኡስታዝነት በቅቻለሁ የሚለው ይላሉ። ምን ሲሆን ነው? በቂራአቱ በእውቀቱ የተመሰከረለት ሰው ጋራ ቀርቶ ሲያረጋግጥ ነው ይላሉ። ይህን ካላደረገስ፣ በአሁኑ ሰዓት ላይ ወረቀቶች ናቸው ያለው። ምስክር ወረቀት፣ ምስክር ወረቀት አሁን ላይ ከትልልቅ ጃሚያ ከትልቅ ዩኒቨርሲቲዎች እኮ ይወጣል እኮ አይደል? ምስክር ወረቀቱ ሻደው እኮ ይወጣል። እጃዛ በጣም ትወስደዋለ። ያ አይደለም መለኪያው። ምክንያቱም በአሁኑ ሰዓት ላይ ወረቀት እንደ ጉድ ነው እየተበተነ ያለው። ስለዚህ የሆነ ነገር ትሰጣለ፣ የሆነ ነገር ይሰጠዋል፣ ወረቀት ይሄ ነው። ግን ውስታድ፣ ትክክለኛ ውስታድ ነኝ ለማለት ከተመሰክርለት ውስታድ ጠርቶ ራሱን ማረጋገጥ ማብቃት አለበት። እንደዛ ሲሆን ነው እሱ ውስታድ ሊሆን የሚችለው። ውስታድ ነኝ ብሎ ማሰብ ያለበትም ያንን ማድረግ ሲችል ነው ይላል። አለበለዚያ ግን ዝም ብለን በመጣው ወሰደ ወይም ደግሞ ባለፈው አግዳሚ ምን እንትን የምንለው ከሆነ እኛ ቀድመን የምንሰጠውን ነገር ማወቅ አለብን። እነን ጊዜ ደርሱን ስናስተምር በተለይ ተመልክታችሁም ከሆነ ደርሱ ላወ ደርሱት ደርሱት ላይ ታስተምረል ንክ ደርሱት ላይ ስንደርስ ስለ መሳቢያ እናስተምራለን። ይሄ ከምን የመነጫ ነው? ካለማወቅ የመነጫ አይደለም። አንድ ገና ለጋ የሆነን ተማሪ አንድ ገና ጀማሪ የሆነን ተማሪ ፊደልን እያስተማር እያለ ገና አናባቢ ላይ እንኳ ሳይገባ መሳቢያ የምንሰጠው ከሆነ ትምህርቱን ጥላው አያስፈልግህም እያል ነው መሆኑን መረዳት አለብን። ምክንያቱም በሚመጥ ነው መልኩ ልንሰጠው የሚገባው ዛሬ የምንሰጠው ትምህርት ለነገው ቀጣይነት እሱ አስፈላጊ በጣም ወሳኝ የሆነ ነገር ነው። ፊደላትን በትክክል አውቆ ከዛ በኋላ አነባቢዎችን ከዛ በኋላ እያለ መሄደ የሚጠበቅበትን ገና እሱ እንኳ ራሱ በትክክል ያልገባውን አደርሶ ሶታ ላይ ይገባና ስለ መደላጅን ሲያስተምር ታየዋል። ሌሎችም ላይ በዚሁ መልኩ ነው። ህግጋቶችን በስርዓት የምናስተምረውን ነገር ይህ ብቻ አይደለም። በነጋቸው ከአይነቱ ሌሎችም ትምህርቶች ላይ እንደዚሁ ነው። የምናስተምረውን ነገር ቀድመን ማወቅ ከመስጠታችን በፊት ውጤታማ የሆነን ተማሪዎችን ማፍራት እንድንችል ስለሚያደርገን። ይሄ ካልሆነ ግን ምንም አይነት ዋጋ የለን ማለት። ሌላው ተማሪም በምናስተምርበት ጊዜ ተደ የቃዒደቱን ኑራኒያ ላይ ለየት የሚያደርገው ቁርአን ከቁርአን ነባብ ጋር ይለያያል። ቃዒደቱን ኑራኒያ ዛሬ አስተምረነዋል፣ ነገ አስተምረነዋል፣ ነገ ወደ አስተምረነዋል ልክ ነገ ትላንት የተማረውን ዛሬ ላይ አዲስ ከመቅራቱ በፊት የትላንትናውን ሊያሰማ ይገባል። የትላንትናውን ሲያሰማን ሲቀራ ምንም አይነት ስህተት ሊገኝበት አይገባም። ቃዒደቱን ኑራኒያ እያለ ይህ ህግ አለ። መዋሊፉን በዚህ መልኩ የሚያስቀምጡት። ስለዚህ ዛሬ ትላንት የቀራውን በትክክል ማንበብ ከቻለ አዲስ ይሰጠዋል። ነገር ግን በትክክል ካልተገበሩ የፈለገ ቢሆን ለምን ወር አይወስድበትም፣ አዲስ አይሰጠው። ለምን ካልን በትክክል መሰረት ል ፊደላትን በትክክል ማወቅ ካልቻለ፣ በትክክል መረዳት ካልቻለ፣ በትክክል ካልቀራቸው ይሄ ተማሪ ምንም ያን ያክል ውጤታማ አይሆንምና፣ ስለዚህ ለዛ ነው ኢዳለም ዩጅቲዝ ዲጣሊብ ክቲባር ሊዮሚ ቢነጃሒን ፈላ ዩዕጠ ለሁ ደርስ ልጀዲድ ነው የሚለው። ስለዚህ የሚሰጠውን ደርስ በትክክል መፈጸም ካልቻለ ወይም ፈተናውን ካላለፈ ወይም ብቁነህ ብለን እስካላሳለፍነው ድረስ አዲስ ደርስ ሊሰጡ አይገባም። ስለዚህ ኢንሻ አላህ በዚህ መልኩ ተማሪዎችን በተለይ ጀማሪ የሆኑትን በትክክል ማስተማር ላይ ጥረት እናድርግ። ምክንያቱም እነዚህ ተማሪዎች በትክክል ካልወሰዱ ካልተማሩ ነገ ይጨርሱ አይደለ ሌላ እንትን ነው የሚያስፈልግ፣ ለማስተካከል እንደገና ለምድ ተሰማ። አሁን ለምሳሌ ቂራተ ክትሚ ያለው ሁለት ክትሚ ያለው ሞራጃ ለማስተካከል በተጅ ለመቅራት ነው የማይል የለም አይደል? ይሄ ከምን የመነጨ ነው? መጀመሪያ ላይ አወሳሰዳቸው ትክክል ስላልነበረ መጀመሪያ ላይ አወሳሰዳቸው ከጣ ስለነበረበት ስለዚህ እነዚህ ተማሪዎች ሌላ ተጨማሪ ጊዜ ቁርኣን ለመቅራት እንደገና ምን ማለት አለባቸው? ቁርኣንን በትክክል ለማንበብ መማር አለባቸው። ሁለተኛ ጊዜ ማባክን አለባቸው የለባቸውም።